ሰላም ጤና ይስጥልኝ። የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬ ፕሮግራሜ ለጭንቀት የሚያጋልጡ ነገሮች ነው የምነግራችሁ። ዛሬ ይሄን ሀሳብ ማነሳው በተለይ በአሁኑ ሰዓት ላይ በጣም በርካታ ሰዎች በጭንቀት የተነሳ አካላዊም ስነ ልቦናዊም የተለያዩ ጉዳቶች እየደረሰባቸው ህይወትን እስከ ማጣት ሁሉ ራስን እስከ ማጥፋት ደረጃ ሁሉ እየደረሱ ያሉ በጣም በርካቶች አሉ። ስለዚህ በመጀመሪያ እስቲ አንድ ሰው ለጭንቀት የሚጋለጠው በምን ምክንያት ነው? ጭንቀትን እንዴት አድርገን ማኔጅ ማድረግ እንችላለን? መቼም ሰው ሆኖ የማይጨነቅ የለም። ነገር ግን ምንጊዜም ጭንቀት ከልክ ሲያልፍ ነው እንደዚህ ራስ ማህበረሰብን እስከ ማጣት የከፋ የጤና ጉዳት እስከ ማምጣት የሚደርሰው ሰው ሆኖ አትጨነቁ፣ አታስቡ አይባልም። ነገር ግን ማሰብን ገደብ ካላበጀንለት እና ይህን ያህል በጣም እራሳችን ላይ ጉዳት እስከሚያመጣ ደረጃ ድረስ የምንጨነቅ ከሆነ ከፍተኛ የጤና ችግር ውስጥ እንገባለን። ስለዚህ እንደዚህ የሰው ልጅ ከፍተኛ ጭንቀት ውስጥ የሚገባው በምን ምክንያት ነው? እንዴት ይሄ ከኗኗር ከተለያዩ ነገሮች ጋር ተያይዞ ያሉ ሀሳቦችን እነግራችኋለሁ ማለት ነው። አብራችሁኝ ቆዩ። ዶክተር ዮናስ ነኝ። ለጫና ሊያዲስኮናችሁ ሰብስክራይብ እያረጋችሁ ደውል ምልክቷንም እየተጫናችሁ ቤተሰብ ሁኑ። ይሄን መረጃም ላይክ እና ሼር አድርጋችሁ ደግሞ ሌሎችም ጋር እንዲደርስ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሀሳባችን እንግባ። በመጀመሪያ ከዚህ በአኗኗራችን ውስጥ የምናደርጋቸው ነገሮች እንዴት ለጭንቀት እንደሚያጋልጡን እንመልከት። ለምሳሌ አንዱን ብናይ የአካል ብቃት እንቅስቃሴ አለማድረግ፣ ስፖርት አለመስራት፣ ብዙ እንቅስቃሴዎችን አለማድረግ ከፍተኛ ጭንቀት ውስጥ እንድንገባ ያደርጋል ላይ ሰውነታችን ከስትረስ ሆርሞን እንዲላቀቅ ወይንም ሰውነታችን ላይ የስትረስ ሆርሞን እየቀነሰ እንዲሄድ ከሚያደርጉልን ነገሮች አንዱ ስፖርት መስራት እንቅስቃሴዎች ማድረግ ነው። አሁን ከሚንቀሳቀሱ ስፖርት ከሚሰሩ ሰዎች ይልቅ ዝም ብለው የሚቀመጡ የሚተኙ፣ ይሄን ያህል ብዙ እንቅስቃሴ የማያደርጉ ሰዎች በጣም ለጭንቀት የመጋለጥ እድላቸው ከፍተኛ ነው። ስለዚህ ይሄ በተለይ ከአኗኗር ጋር በተያያዘ እንቅስቃሴ ማድረግ ስፖርት መስራት፣ እንደ ምርጫችሁ ስፖርት መስራት ስንል ኤሮቢክስ እንቅስቃሴዎች ሊሆን ይችላል፣ ዋና መዋኘት፣ ወክ ማድረግ፣ ሳይክል መንዳት፣ እናንተ ውስጣችሁን ደስ የሚላችሁን ነገር ግን ሰውነትን ሊያፍታታ ሊያንቀሳቀስ የሚችሉ ኤክሰርሳይሶችን ብታደርጉ ጭንቀትን በከፍተኛ ሁኔታ ይቀንሳል። ስለዚህ ስፖርት አለመስራት በራሱ አንደኛው ለጭንቀት አጋላጭ ነገር ነው። ሌላው በቂ የፀሐይ ብርሃን ወይንም የፀሐይ ሙቀት አለማ ማግኘት ነው። በነገራችን ላይ ይሄ በተለይ በአሁን ሰዓት ላይ በሀገራችን በጣም በርካታ ሰዎች ላይ የቫይታሚን ዲ እጥረት እየተስተዋለ ይገኛል። ይሄ ከሚሆንበት ነገር አንዱ በቀላሉ የምታገኙት ነገር ግን የማትጠቀሙበት ፀሐይ ነው። ይሄ በተለይ የጠዋት ፀሐይ ቢያንስ ለሰላሳ ደቂቃ መሞቅ በሰውነታችሁ ላይ በጣም በርካታ ጠቀሜታዎችን ታገኙበታላችሁ። ከዛ ውስጥ አንዱ ጭንቀትን ማቅለል ነው። በነገራችን ላይ የፀሐይ ብርሃን አለማግኘት፣ የፀሐይ ሙቀት አለማግኘት በራሱ ሰውነት ላይ ከፍተኛ ጫና ያመጣል፣ ስትረስ ጭንቀት እንዲጨምር ያደርጋል፣ ቫይታሚን ዲ በከፍተኛ ሁኔታ እንዲቀንስ ያደርጋል። ይሄ በተለይ ብዙ ጊዜ አሁን ቤት ውስጥ የምትውሉ ይህን ያህል እንቅስቃሴ የማታደርጉ እንደዚህ አይነት ነገሮች ብዙ ጊዜ በስደት ላይ ያላችሁ እህቶቼ ላይ አስተውላለሁ። እዚህ ውስጥም ብዙ የምታደምጡኝ እንዳላችሁ አውቃለሁ። አሁን ስደት ላይ ያሉ ብዙ እህቶች መዳን ቤት የሚሰሩ በተለይ አንድ ህንፃ ላይ አንድ ግቢ ውስጥ ብዙም ወደ ውጭ ሳይወጡ ረጅም ጊዜ ስራ የሚሰሩ እዛው ብቻ ፎቅ ላይ ከታች ላይ እያሉ የሚውሉ አሉ። ይህን ያህል ወደ ፀሐይ ብርሃን ብዙም ፀሐይ ላይ ማይወጡ ግንኙነት የማያደርጉ ታዲያ እንደዚህ አይነት እህቶች በተለይ ጥንቃቄ ማድረግ አለባችሁ። በተቻለ አቅም እየወጣችሁ ግቢም ካለ ግቢ ላይ ውጭ መውጣት የምትችሉበት አጋጣሚዎች ካሉ ወጣ እያላችሁ ቢያንስ ፀሐይ መሞ

የፀሐይ ብርሃን ማግኘት እንደዚህ አይነት ነገሮች በሰውነታችሁ ላይ ትልቅ ጥቅም ያገኛል። ቢያንስ ለሰላሳ ደቂቃ እንኳን ፀሐይ ማግኘት አስፈላጊ ነው። ይሄ የፀሐይ ሙቀትን አለማግኘት በራሱ ከፍተኛ ስትረስ በሰውነት ላይ ይፈጥራል። የቫይታሚን ዲ ጥረት ያመጣል። ሌላም ከቆዳ ጋር ተያይዘው ከተለያዩ የሰውነት ክፍሎች ጋር ተያይዘው የራሱ የሆነ ችግር ያመጣል። ይሄን ማወቅ ያስፈልጋል ማለት ነው። ሌላው አመጋገቦች ላይ አንዳንድ ነገሮች ልበላችሁ። በተለይ ጣፋጭ ምግቦችን አዘውትራችሁ የምትመ መገቡ ቅባት የበዛባቸው ምግቦችን ያዘውትራችሁ የምትመገቡ በሰውነት ላይ ከፍተኛ ጉዳት ታመጣላችሁ። ከዛ አንዱ ይሄ ስትረስ ነው። እንግዲህ የሰውነት ላይ አሁን ይሄ የቅባት መጠን የስብ መጠናችሁ እየጨመረ ሲሄድ፣ ጣፋጭ ነገር እያበዛችሁ ስትሄዱ፣ የግሉኮስ መጠናችሁ እየተዛባ ይሄዳል። ኢንሱሊን በጤናማ መንገድ ስራውን እንዳይሰራ ያደርጋል። እነዚህ ነገሮች በአጠቃላይ የስትረስ ሆርሞናችሁ ከፍ እንዲል ያደርጋል። ከፍተኛ ጭንቀት ውስጥ እንድትገቡ ያደርጋችኋል። ስለዚህ ምግብንም ማስተካከል ያስፈልጋል። ጣፋጭ ነገሮችን መቀነስ፣ ቅባታማ ነገሮችን መቀነስ ያስፈልጋል። ሌላው ደግሞ በጣም ትልቅ ማወቅ ያለባችሁ ነገር እንቅልፍ እጦት ነው። ይሄ በተለይ በተገቢ ሰዓት እንቅልፍ አለመተኛት ይሄ እንቅልፋችሁ የተዛባ ከሆነ ከአምስት ሰዓት በታች በተደጋጋሚ የምተኙ ከሆነ ይሄ የእንቅልፍ ሁኔታቸው የተስተካከለ ካልሆነ ሰውነት ላይ ከፍተኛ ጉዳቶች ይመጣሉ። አንደኛው ይሄ ስትረስ ሆርሞን ስለሚጨምር ከፍተኛ ጭንቀት፣ ድብርት፣ ድባቴ እንደዚህ አይነት ሙድ ውስጥ እንድትገቡ ያደርጋል። ስለዚህ በተቻለ አቅም ቢያንስ በ24 ሰዓት ውስጥ ለ78 ሰዓት ጥሩ የተረጋጋ የተጣራ እንቅልፍ መተኛት መቻል ይኖርባችኋል። ሌላው ይሄ ስነ ልቦናዊ ጉዳዮች ለምሳሌ ጸጸት ካለባችሁ፣ ይቅርታ አለመጠየቅ ይሄ ውስጣችሁ ምታብሰለስሉት ምታስቡት እንደዚህ አይነት ነገር ካለ ይሄም ከፍተኛ ጭንቀት ውስጥ በርካቶችን እንደሚከት ይታወቃል። ስለዚህ የሚጸጽታችሁ ይህን እንዲህ ባላደርግ ኖሮ ይሄ እንዲህ ቢሆን ኖሮ ይሄን እንዲያደርጋለ ውስጣችሁ እንደዚህ የሚያስጨንቃችሁ የሚጸጽታችሁ ወይ ይቅርታ መጠየቅ ፈልጋችሁ ይቅርታ ያልጠየቃችሁት ሰው ብቻ እንደዚህ ከስነ ልቦ ነገ የተያያዘ በውስጣችሁ የምታብስለስሏቸው ነገሮች ካሉ እነዚህም ከፍተኛ ጭንቀት ይፈጥራሉ። በተቻለ አቅም ይሄንን ችግር ለመፍታት መሞከር አለባችሁ። ያለፈ ነገር በህይወታችሁ ላይ አስተምሯችሁ ሊያልፍ ነው እንጂ የሚገባው ጸጸት ምንጊዜም ጎጂ እንደሆነ ማወቅ አለባችሁ። እንዲህ ባላረግ ኖሮ እንዲህ ባይሆን ኖሮ እያላችሁ ያለፈ ነገር ላይ ብዙም መጸጸት ማዘን የለባችሁም። ካለፈ ነገር ከመጥፎም ከጥሩም ተምራችሁ ያህን ስህተት ድጋሚ ላለመስራት የተሻለ ቀጣይ ህይወታችሁ ላይ ያህንን ስህተት ላለመድገብና የተሻለ ህይወት ለመኖር ጥረት ማድረግ ነው እንጂ መጸጸቱ እንደዚህ ስትረሱ ውስጥ ከመግባት ባለፈ የሚያመጣው ነገር ስለሌለ ይሄንን ነገር በተቻለ አቅም ብትቆጣጠሩ፣ እንደዚህ አይነት ጭንቀቶችን ብትቀንሱ መልካም ነው ማለት ነው። ሌላው ደግሞ ቀለል ቀለል ያሉ አንዳንድ ጊዜ በአኗኗራችን ላይ የምናደርጋቸው ነገሮች ከፍተኛ ጭንቀት ይፈጥራሉ። ለምሳሌ ዛሬ መስራት ያለብንን ስራ ቆይ ነገ እሰራዋለሁ፣ ቆይ በአንድ ቀን እሰራዋለሁ እያላችሁ የምታሳድሯቸው ስራዎች ካሉ የምታደርጓቸው ነገሮች ካሉ፣ እነዛም ነገሮች በነገራችን ላይ ጭንቀት ያመጣሉ። ያህን ነገር እኮ ሳልሰራው ቆይ ያህን ነገር እንዴት ነው ማደርገው እያላችሁ፣ ይሄ ዛሬ ላይ ደስተኛ ሆናችሁ አእምሯችሁ ነፃ ሆኖ እንዳታሳልፉ ጭንቀት ይፈጥርባቸዋል። ስለዚህ በተቻለ አቅም ስራዎችን ዛሬ መጨረስ ያለባችሁን ስራ ዛሬ መጨረስ እንጂ ይሄ ለነገ እያሉ ማሳደር በራሱ እንደዚህ አይነት ጭንቀቶች ሊያመጣ ይችላል። ሌላው ደግሞ ይሄ አሁን በተለይ ከመጠን ያለፈ ማህበራዊ ሚዲያዎችን መጠቀም ረጅም ሰዓት የተለያዩ ሶሻል ሚዲያዎችን የምትጠቀሙ ሶሻል ሚዲያዎችን እየቀያየራችሁ የምታዩ እንዲህ አይነት ነገሮች አይምሯችሁ ላይ የተለያዩ እዛ የምታዩቸው ነገሮች የሚያሳድሯቸው ጫናዎች ስላሉ ይሄም ጭንቀት የመፍጠር እድሉ ከፍተኛ ነው። ሶሻል ሚዲያ አጠቃቀማችሁን በልክ ብታደርጓቸው መልካም ነው ማለት ነው። ከዛ ባለፈ ለምሳሌ እንደ ሁኔታችሁ እነዚህ የኑሮ ውድነቶች ከአኗኗር ጋር ተያይዞ ከሀገር ሰላም ጋር ተያይዞ እንደዚህ አይነት ነገሮች ደግሞ እንዳላችሁበት ሁኔታ እንደምትኖሩበት አካባቢ ደግሞ እራሳችሁ ላይ ጭንቀት እንዲፈጠር የሚያደርጉ ነገሮች ይኖራሉ ማለት ነው። ስለዚህ እነዛንም በተቻለ አቅም ማኔጅ ማድረግ እና ከጭንቀት መሞከር ያስፈልጋል። በአጠቃላይ እነዚህ አሁን ያየናቸው ነገሮች ለጭንቀት፣ የሚዳርጉን ለተለያዩ ህመሞች የሚዳርጉ ጉዳዮች ስለሆኑ እነዚህን ነገሮች በማስተካከል ህይወታችሁን ቀለል ማድረግ እና ደስተኛ ሆናችሁ ለመኖር ጥረት ማድረግ ይኖርባችኋል ማለት ነው። ዶክተር ዮናስ ነበርኩኝ። ሀሳብ ላይ ላይክ እና ሼር እያደረጋችሁ ለሌሎችም አጋሯቸው። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ዛሬን በዚሁ አበቃው። በቀጣይ ቀን ሀሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ